አረ ጉድ፣ አረ ጉድ አዩን ደበደባት ማለት ነው እንግዲህ። ይሄ ሚጥሚጣ ሚላስዋ ምስኪን ሰኢድን አሳሰተው ማለት ነው። ይሄ ነገር እንዴት ነው ብዬ እየወጣሁኝ እየገባሁኝ እየወጣሁኝ እየገባሁኝ አያለሁኝ። ይሄ ሚጥሚጣ ሚላስዋ ሲበዛ ሲበዛ ሰኢድንም ትዕግስትም አስጨረሰው። በይንቅሽ ዋጋሽ አትመታኝም። በዚህ በሰነጠላ ዘመን በዚህ በሰነጠላ ዘመን አንተ አይነት እንዴት መታኝ? እኔ ሞቼ ወይስ ደግሞ ቆሜ፣ አንተ አይነት ብዬ ነው ዝም እያልኩሽ። ብዙ ብዙ ነገር እያወራሽ ነው፣ ጥሩ ነገር አላወራሽም። ታይ፣ ይሄንን ነገር አስብበት። ምን እየሆንሽ ነው? እያለ እሷ ደግሞ በዚህ በሰነጠላ ዘመን እኔ እንዴት መታኝ ምስኪን አሳዘነችኝ እኮ። እንዱ ደግ ደግ ይገባሻል ነው ያልኩት። ይቺ ሚጥሚጣ ይቺ ሚጥሚጣ እንደ ታሳስተሀ ነው የሚለው። አሁንስ ይሄ ቃላ ነው፣ ብዙ ነገር እንዳይፈጠር መሀላችሁ ማለት ነው። ለማንኛውም ሰላም ዋለይኩም ወረሀማቱላሂ ወበረካቶ ወድና እያተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሀባይ ሁላችሁ፣ ሆነም ሰላም ብያለሁኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛ እያልኩኝ መቼስ ካየን እላሽ የሚለው ነገር አየሁኝ፣ ሰኢድ አዩን ሲደበድባት ማለት ነው። ደግ ደግ ደግ። አንዳንዴማ አንዳንዴማ እኛ በራሳችን እጅ ራሳችን ወስደን ወስደን ወስደን ራሳችንን ሄደን በገደል እንገባለን ማለት ነው። ምነው አንቺ እንዲያው ብትከበሪ። እኔ መጀመሪያም ብያለሁ። ታይ አዩ አንቺ እኮ ለሰኢድ ክብር ካላሽ ካለሽ መጥፎ ብትሆን በራሱ እሷን አክብሪ እሷንም አክብሪ። ተይ ይሄ ነገር ጥሩ አይደለም። ምን እያልሽ ነው? ወይስ ደግሞ ምን እየሆን ምን እየ ምን እየሆንሽ ነው እያልኩኝ የሚል ብዙ ጊዜ አውርቼ ነበር ማለት ነው። ያው እንዲያው ስያወራን አልቀረም። ሰኢድ ደግሞ ዛሬ ትግስቱ አለቃ ማለት ነው። ታግሶት ታግሶት ታግሶት ሲያበቃ እንዲያው ድበደባት ማለት ነው። ደግ አደረጋላት። ደግ ግን ደግሞ አሳዘነች ስትል ማለት ነው ስተፈረላ የምር አሳዘነችኝ። አሁንም ደሞ ከሚታወራው ወይም ደሞ ከሚታደርገው ነገር በሙሉ ያኔ ይሄ ነገር ይገባታል። ዳግ ነው ያኔ የምትሉት ማለት ነው። ነገር ግን ደሞ አላ አይደል፣ እኔም ሴት ነኝ እኮ አሳዘነችኝ። ምስኪን የእኔ ያዋ ምስኪን ተቀጠቃሽ እንደ ዛሬ አዩ ማለት ነው። ተይ አሁን አሁንም፣ በዚህም በኋላ አሁን ይሄ ቀላል ነው፣ ቀላል ድብድብ ነው እየደበደበሽ ያለው ማለት ነው። ግን ደሞ ብዙ እሱንም እንድታሳስችው ለራስሽም ደግሞ እንድትጎጂ፣ የባክሽ የባክሽን ከዚህ ድርጊትሽ ተቆጠቢ። የምር ነው ሚለሽ፣ ከዚህ ድርጊትሽ ተቆጠቢ። ማንም ወንድ የኒ ይታገሳል፣ ይታገሳል። ግን ደግሞ ትግስቱ ሲያበቃ የሚያደርገው ነገር አያውቅም ማለት ነው። ስለዚህ አንቺ አሁን የሰኢድን ትግስት እየተፈታተንሽው እየተፈታተንሽው ሰሞኑን በሙሉ አለሽ አይደል። ዛሬ ደግሞ ያው በትንሽም ቢሆን እየደበደበሽ ነው ነገና ከነገ ወዲያ ደግሞ ከዚህ ይበልጥ ነገር ሌላ ችግር ውስጥ እሱንም እንድታስገቢ ለራስሽም ደግሞ ችግር ውስጥ እንዳትገቢ ነው የምንለው። አንዳንዴ እናንተ የሆነ ነገር ካያችሁ ድክም የሚላችሁ ነገር፣ አዩ ነገር እኮ እኔ እኔን እኮ ድክም አደረገኝ። እኔ ወላሂ ብያለሁኝ፣ ወላሂ አዩ አንቺ እኮ ለሰኢድ አፈቀድኩኝ አፈቀርኩ ወደድኩኝ ብለሽ እንዲሁስ በመሃላቸው እየገባሽ ህይወታቸውን እየበጠበሽ ያለሽ አንቺ ነው። ስለዚህ አንቺ ደግሞ ሰኢድን ምትወጂ ወይም ደሞ ሰኢድን ምታፈቅሪው ከሆነ ያ ሰኢድ የኒ አዩ ማለት ነው። አንቺ ሰኢድን እየወደሽም ስላለሽ ማለት ሱመያ ማጥፎን ማጥፎ ብትሆን አሁን ሱመያ ማሻአላ ጥሩ ናት ነው ያልኩት። አንቺ ነሽ ማጥፎ ማለት ነው። ግን ደግሞ ሱመያ ማጥፎ ብትሆን አንቺ ሰኢድን ስለወደሽው ወደሽ ሰኢድን ስለፈቀርሽው ለሰኢድ ደግሞ ክብር ስላለሽ እሷንም ወደሽ ሳይሆን ተገደሽ ታከብሪያለሽ ማለት ነው። ባቲ ወጃት በራሱ ለሰኢድ ፊት ስቲና ለሰኢድ እንትን ስቲ የሰኢድ ለሰኢድ ሞራ ስቲ ማለት ነው። ስለዚህ ይሄ ያንቺ ነገር ደግሞ እንዲሁ ግራ ግብት ተደረገን። አሁንም ጊዜ ስላለው በዚህም በኋላ ይበልጥ አንቺም እንደትጎጂ ሰኢድንም ደግሞ እንደታሳስችው ትንሽ ተረጋጊ ይሄ ነገር እንዴት ነው ብለሽ አስቢ እንዴት ነው ያኔ ያምር ሆና እንዴ ሰው ሆና እኮ ትንሽ ማሰብ ሚባል ነገር አለ ይሄ ነገር ወዴት ይሄደ ነው እንዴት ይስ ይሆናል በሚለው እንዴት ይጠፋሻል ያን ሰኢድን አፈቀርሽ ወደ ወይ እሱም ደሞ አንቺ ከመሞትሽ ብሎ ያን ህይወቱ እንዴ በጣባጥ ያወቃ ደሞ አንቺ በእኔ ሰበብ ይሆና ነገር እንደት ይሆን በማለት አገባሽ አሁን ደሞ ይሄን እንጣቡላ ይሄን ሁላ ምትፈጥሪው አንቺ ነሽ አንቺ ሰላም ቤት ይፈጥሪና ሱመያን ብታከብሪ ሱመያን ብትወ- ብትወጂ ይሄ ሁላ የለም ማለት ነው አይደል? ምናልባት በተወሰነ ቆይታ በኋላ ያው ነገሮች ሁላ ይስተካከል ነበር። አንቺ አሁን ያንን እሳት እሳት እየ- እሳት እየሎከልሽ እሳት እየሎከልሽ ነገሩ እንደት ነው የሚበርደው? ስለዚህ ለሰኢድም ስትዪ እንዲሁም ሰኢድንም እንደታሳስችው ይበልጥ ሌላ ነገር እንዳይፈጠር አሁንም በቀረውም ጊዜ እራስሽን እንትን አስተካክዪ ነው የሚለው። ሌላ የሚለው ነገር የለም። አዩ ዛሬ ተደባደበች፣ ሰኢድንም አያሳሳተችው እያልኩኝ። እናም ደግሞ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነበር አዩ ሰኢድን እንደ ታሳስቺው እባክሽ እባክሽ ሰኢድን እንደ ታሳስ እንደ ታሳስቺው እንዲሁ ለልጆቹ እንዲሁም ደግሞ ለሶማያ ይኖሩበት ተይው አንቺም ራስሽን ተስተካከይ አስተካካይ ራስሽን ነው የሚለው ሌላ የሚለው ነገር የለኝም።